ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ በጣም ያሳዝናል። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እች የምታያት እንግዲህ በኢራቅ ተሽጣ ተደብድባ በደላላ የምትገኝ እናታች ናት። አይኗን ዩ ብስማ በጣም ነው የምታሳዝነው። እች ደግሞ በየመን ተደፍራ ወልዳ የመን ላይ ልጇን ይዛ እያለቀሰች ትገኛለች። እርዱኝ እያለች ነው፣ እሷንም እርዷት። በጣም ያሳዝናል። ውሽ አሁን ስደት እንዲሁም ሶስት ኢትዮጵያውያን እህቶቻችን በቤሩት ሕይወታቸው አልፎ በሻንጣ ውስጥ ተደርጎ ተቆራርጠው ተጥለዋሉ። አረቡ ተናግሯል። አረበኛ ስለማዊ ማሽ ልጆች ስላሉ ነው ራሴ ያወራሁት። የሚያሳዝን ነው። እች የምታለቅ ሰው እንግዲህ በየመን ነው እየመጣች ተደፍራ፣ አሁንም የመን ያለችው ወልዳ፣ ብቻ ከባድ ነው። ማይስደት እንዲህ ነው። ኢትዮጵያን ሁላችንም ማለት ነው የምናየው ነገር በጣም ያሳዝናል። በአሁን ሰዓት ላይ የእውነት ምንሰማው ለጆሮ ቅፍፍ የሚል ነው። እዚህ ጋር የምታዩት እንግዲህ እዚህ ጋር ሶስት ሻንጣዎች አሉ። እነዚህ ሶስቱም ሻንጣዎች ማለት ነው ይሄ አረቡ እንደተናገረው ገና የቤሩት ቆንስላ እያጣራ ነው። እነዚህ እህቶቻችን ሶስቱም ጠፍተው የሚኖሩ እህቶቻችን ናቸው። ማን እንደዚህ እንዳደረጋቸው አይታወቅም። ሶስቱም ህይወታቸው ጠፍቶ ተቆራርጠው ነው የተገኙት ማለት ነው። በጣም ነው የሚያሳዝነው። ተቆራርጠው በሻንጣ ተደርገው ነው የተጣሉት። ሻንጣውን እንግዲህ ቆሻሻ የሚጣልበት ቦታ ላይ ሻንጣውን ምንድን ነው ብለው ሻንጣውን ሲያዩ ጊዜ ትላልቅ ሻንጣዎች ናቸው። ሲከፍቱት ሻንጣው ይከብዳል ሲያነሱት። ቆሻሻ ቦታ ተጥሎ ከዛም ሻንጣውን ሲከፍቱት ጊዜ የሶስት ሰው ጭንቅላት፣ እያንዳንዱ አንዳንድ ጭንቅላት አለው። ሶስት ሰው ማለት ነው። በጣም የሚያሳዝን ሶስት ሴቶች ናቸው፣ ኢትዮጵያውያን ናቸው። ሶስት ኢትዮጵያውያን ህይወታቸውን አልፎ እንዲሁም ተቆራርጠው እንደ ሽንኩርት ተከታትፎ ውስጥ እየተገኙት ቅርጫ ተደርገው በጣም ያሳዝናል። እናንተ ምንድን ነው ኢትዮጵያ፣ እውነት እንደዚህ ያረመኔ ይሆንናል? እኔ አሁን ፈራው ስሬስ ነው የምላችሁ። አሁን በጣም እየፈራው ነው የመጣሁት ኢትዮጵያ ላይ ምክንያቱም ገሎ መተው ያለ ነው እኮ። ከሞቷ ከሞቷም ማሟቱ እንደ ሽንኩርት መከታተፍ ምንድን ነው ይሄ ነገር? ከኢትዮጵያ ውጭም ኢትዮጵያ ውስጥም ምክንያቱም እኔ ሳስብ እንዲመቻቸው መሰለኝ ሻንጣ ውስጥ እንዲገባ በቃ ለዛ መሰለኝ ቁርጥርጥ ያደረጉት። ወይኔ ወይኔ! እንግዲህ ማን እንደገደላቸው ማን እንደሆነ አይታወቅምና፣ አሁን እንግዲህ አብርሽ የቄራው እንዳለው ማለት ነው፣ ይሄ አረቡን የተናገረው ፎቶቸውን ማንነታቸውን አጣርቼ ለጥፋለሁ ብሏል። እንግዲህ ቤሩት ላይ እህቶች የጠፉባችሁ ልጆች ካሉ እንግዲህ ያላቅም እግዚአብሔር የሆናችሁ የእውነት በጣም ያሳዝናል እንግዲህ ጠፍታችሁ የምትሰሩ ልጆች መጨረሻችሁ ይሄ ነው ማለት ነው። ጠፍታችሁ ምትሰሩ መዳን ቤት ስራ ከገባችሁ በኋላ አትውጡ ባካችሁ። አሁን ማን እንደዚህ እንዳደረገ አበሻ ይሆን ሌላ ዜጋ ይሆን? ማን እንደዚህ ሕይወታቸውን እነዚህ ልጆች እንዳጠፋ የሚታወቅ ነገር የለም። የተገኘው ቆሻሻ አጠገብ ነው፣ ሻንጣ ውስጥ ነው። ሶስት የተለያዩ ሻንጣ ናቸው። ሁለት ሰማያዊ ሻንጣ፣ አንድ ጥቁር ሻንጣ። እንደምታዩት ሶስቱም ሻንጣዎች አዳዲሶች ናቸው። ቆሻሻ ቦታ ተጥለው ነው የተገኙት። እንግዲህ እዛ የተጣለበት ቆሻሻው የተጣለበት ቦታ ላይ እዛ አካባቢ መጠየቅ አለበት መፈለግ አለበት። እርግጠኛ ነኝ እዛ አካባቢ ሳይሆን ከሌላ ቦታ አምጥተው ነው የሚጥሏቸው ቆሻሻ አስመስሉ። በጣም ነው የሚያሳዝነው። የእውነት በጣም ያሳዝናል። ቆሻሻ የሚያነሱት ናቸው እንግዲህ ቆሻሻ ሊያነሱ ሲሉ የሚያነሱት ሰዎች አሉ አይደለ? ቆሻሻ የሚጠራቀምበት ገንዳው እሱን ሊያነሱ ሲመጡ ጊዜ ሶስቱም አዳዲስ ሻንጣዎች ናቸው። ይሄ ሻንጣ ምንድን ነው ብለው ተጠራጥረው ሻንጣውን ብድግ ሊያረጉት ሲሉ አልቻሉትም። በጣም ይከብዳል። ከዛም ፖሊስ ጠርተው ማለት ነው ፖሊስ ጠርተው አሳዩ። እዚህ ጋር የሚከብድ ነገር አለ ብለው ቆሻሻውን ሳያነሱ ማለት ነው። ከዛም ፖሊስ መጣ። ፖሊስ መጥቶ ሻንጣው ሲከፈት የተገኘው ሰው ሶስቱም ሶስት ሰዎች ናቸው እና ኢትዮጵያውያን እንደሆኑም ደግሞ ታውቋል ተረጋግጧል ማለት ነው በፖሊስ በጣም ነው የሚያሳዝነው ይሄ ነው መጨረሻችን እንግዲህ ምን አድርገው ወንድ ጋር ሂደው ወንዶች የሆኑ እንደዚህ ያደረጓቸው ሀበሻ ይሁን ሌላ ዜጋ ይሁን ማን ይሁን ምንም አይታወቅም? ሱዳኔ ይሁን የእነዚህ ልጆች ማን ምን እንዳደረጋቸው እንግዲህ ገና ተጣርቶ ነገሩ እስኪገኝ ድረስ እንጠብቃለን ማለት ነው። አብረሽ ማሳውቃችኋለሁ። የልጆቹንም ፎቶ ፈላልጌ እለጥፋለሁኝ ከነሱ ከቆንስላው አጣርቼ ብለዋል። ያሳዝናል። በጣም በጣም ነው ቅስም የሚሰብረው የእውነት እንዲሁም ደግሞ ደላሎች ኢትዮጵያ ደላሎች ማለት ነው፣ ወደ ዱባይ እንወስዳለን እያላችሁ ዱባይ ላይ ካመጣችሁ በኋላ ለኢራን የምትሸጧቸው ምንድን ነው? እህት ወንድሞቼ፣ ማለት ነው፣ ዱባይ ላይ የምትሰሩ ወደ ሌላ ሀገር፣ ወደ ቱርክ፣ ወደ ኢራቅ፣ ወደ ሌላ ቦታ ላይ እየተሸጣችሁ ስለሆነ ከዱባይ ውጭ ሌላ ቦታ ላይ እባካችሁ አትሄዱ። ስራ አለ ካሏችሁ እንዳትሄዱ። ደላሎች ይቅርባችሁ። ዱባይ ከሆነ እዛው ስሩ፣ እዛው ካልሆነ ደግሞ ተውት፣ ተመለሰ ወደ ሀገር በቃ ከጠፋም ማለት ነው። ካልሆነ በትንሽ ደግሞ ዝም ቢሆን ራሱ ዱባይ ላይ ስሩ ማለት ነው። እና ይሄ ኢራን፣ ወደ ሌላ ሀገር አበሻ ለሀበሻ እየሸጠ እኛ ግን እርስ በርስ ለምን እንደዚህ እንደተጨካከን ለምን እንደዚህ እንደሆን ግን ሊገባኝ አልቻለም። የእውነት በጣም ነው የሚያሳዝነው፣ በጣም ነው ቅስም የሚሰብረው ማለት ነው። አስቡት የገዛን ዜጋ አሳልፎ ለገንዘብ መሸጥ፣ የገዛን ዜጋ እንደዚህ ህይወት ማጥፋት፣ የገዛን ዜጋ ጽንስን ይዝ አስደርጎ ዛስደርጎ መንገድ ላይ ህይወት ሌላ ህይወት በስደት ላይ አስቡ። እቺ እህታችን እንግዲህ የአምስት ወር ህፃን ልጅ ይዛለች። የመን ያለችው በየመን ስትመጣ እዛው ጥቃት ደረሰባት፣ እዛው አረገዘች፣ እዛው ወለደች። የአምስት ወር እራብ እየሞተች ነው ልጅቷ ብላለች። ምን በልታ ምን ታጥባት? ና እርዱኝ። እውነት ቅስም ይሰብራል። ከእለት እለት የምንሰማው ኢትዮጵያ ውስጥ የሚያሳፍር በስደትም በኢትዮጵያውያን ላይ የሚደርሰው የሚያስደነግጥ የሚያሳቅቅ ለጆሮ የሚቀፍ ነገር፣ እርግጠኛ ነኝ እነዚህንም ሀበሾች ሶስት እህቶቻችን ሶስት ሀበሾችን ህይወታቸውን ያጠፋ ሀበሻ ነው፣ በእርግጠኝነት ሱዳኔ ባንጋሊ ምናምን እያላቸው የምትሉ ልጆች አላችሁ። ማንነቱ አይታወቅም። አዎ ሌላዎቹ እንደዚያ ያደርጉ ሌላ ለመግደል አሄድም። ቢያንስ ይጫወትባታል፣ ስሜቱን እንትን ይላል። ከዛ በኋላ ይተዋታል። ቅ ሌላ ዜጋ ምንም እንደዚያ ያደርግ ሀበሻ ነው። ከዛ በኋላ ይባራታል። ሌላ ዜጋ ቢሆን ቢያንስ ሱዳን የሆነ ባንጋሌ የሆነ ፓኪስታን የሆነ ሌላ ዜጋ ቢሆን ወስዶ የራሱን ፍላጎቱን ይፈጽማል። ከዛ በኋላ ሂጂ ብሎ መንገድ ላይ አስፓልት ላይ ወስዶ ይጥላታል እንጂ በፍጹም ህይወት አጥፍቶ እንደዚህ በቪላ አድርጎ ወስዶ ሀበሻ ነው ይሄ የሚያደርገው። ሀበሻ በጣም አረመኔ ሆኗል። ሀበሻ ጨካኝ ሆነናል። ምን አይነት መንፈስ እንደገባብን አላቅም፣ አላቅም ይሄን አምስት አመት የምን ሰማው የምናየው በኢትዮጵያ ላይም ስደትም ባሉ ኢትዮጵያውያን ላይም የሚፈጸመው ሀበሻ ለሀበሻ የሚያደርገው ግፍ የሚያደርገው አሰቃቂ ነገር ምን አይነት እንደሆነ አላቅም ለጆሮም ለማየትም ለመስማትም የሚቀፍ ነገር እና ኢትዮጵያን ተጨካክነናል። ለማንኛውም ሁላችሁም ወንድማችሁን እህታችሁን እንኳን አትመኑ። በቃ እርስ በርስ ራሳችሁን ጠብቁ። ለራሳችሁ ራሳችሁን ያላችሁት አሁን ላይ የምናየው ነገር እንዳያችሁት ነው። የሚያሳቅቅ ነው፣ ለጆሮ ጭቦ የሚያደርግ ነው። እንዴ ምንድን ነው እንዳለን? እነዚህ ልጆች እንግዲህ ጠፍተው የሚሰሩ ልጆች ናቸው ኢጋማ የላቸው መታወቂያ የላቸው ምን የላቸው። በምን እንኳን ማንነታቸው መለየት አልታወቀም። እያንዳንዳቸው በእያንዳንድ ሻንጣ ውስጥ ነው ቅርጫ አድርጎ ያስገባቸው። ስማቸው አይታወቅ ምናቸው አይታወቅ፣ ገና እየተጣራ ነው፣ ስማቸው፣ ማንነታቸው፣ ምንነታቸው ማለት ነው። እና ጠፍታችሁ መሰሩ እባካችሁ ተጠንቀቁ። የትኛውም ሀገር ብትሆኑ አድራሻ ስለሌላችሁ ካልሆነ ደግሞ ቢያንስ ፓስፖርት እንዲኖራችሁ መታወቂያ እንዲኖራችሁ ግማሹ እየተባለ ያለው ደግሞ ትዳር ይዘው ነው ሌላ ዜጋ አግብተው ነው፣ ሌላ ዜጋ ነው እንደዚህ ያደረጋቸው። እንዴት ሶስቱን በአንድ ቀን አንድ ቦታ ላይ እንደዚህ ይደረጋሉ? ይህ ትዳር አይደለም። የሆነ ነገር ወንድና ሴት የሚገናኙበት ቦታ አለ፣ ተገናኙ ይመስለኛል ሳስበው። እዛ ፕሮግራም ላይ እዛ ቦታ ላይ ነው እነዚህ ሶስቱንም እንደዚህ ያደረጋቸው ሰው ይኖራል። በቃ ከሀበሻ ውጭ ሌላ ዜጋ ይሄን ነገር አይፈጽምም። ሀበሻ ነው በእርግጠኝነት የሚፈጽመው። ምን እንበል፣ በመቤቴ ለቤተሰብ መጽናናትን ያድልልን። ጉዳችሁን እንግዲህ ልጄ አረብ ሀገርና ሰርታ ብር ትልካለች ሰርታ ትመጣለች እያላችሁ የምትጠብቁ ይኸው፣ ይህንን እንግዲህ ስሙ። ነብስ ይማር።